እኛ ጋር በጎች ብቻቸውን አይሸጡም። ባልና ሚስት ባልና ሚስት ሁነው ነው የሚሸጡት። ይሄ ተነሳ፣ ውጣ። ለምን ሁለቱ በግል ገዛ? ሀይኒ ቴት የመጣ ገንዘብ ነው ባንክ ሰብር። ያልወጣም ገንዘቡ ገንዘብ የለኝ ነግሮኛል። ወይዘሮ አስካል አደለም ስሜ፣ ሲመኙሽ ነው። ውይ ውይ፣ ይቅርታ ተሳስቼ ነው። ሲመኙሽ፣ ወይዘሮ ሲመኙሽ ወይዘሮ ሰማኝሽ ወጪው ወጪው መተዳደሪያ ይሆናቸዋል። ሠርግ መደገሻ የሚወጣው ገንዘብ መተዳደሪያ ይኖራቸው ይሆናቸዋል። ሠርግ መደገስ አለባቸው። እማማ ዝናሽ እንዴ፣ እየደገሱም ባይደግሱም፣ እየሰማች ነው እየሰማች ነው። የሚያገባኝ ነገር የለም። ለፋቲ ለፋቲ ጋር ለአቅመ ደካሞች የምታደርጉትን አድርጉ ጎበዝ። እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ነው ያሰብነው አንድ ዶሮ፣ አንድ ኪሎ በርበሬ፣ አምስት ኪሎ ሽንኩርት እንደዚሁም ደግሞ ዘይት አምስት ሌትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም፣ ሽንኩርቱንም፣ ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጠታችሁ መስጠት አብራችሁ መስጠት ትችላላችሁ። እንደው የጸሎተ ሐሙስ ቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምናም ካቻምናም ይህንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች፣ አባቶች ስላሉ ለነሱ አመት በዓልን ደስ ብሏቸው እንዲውሉ እንደ እማማ ዝናሽ ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ፣ ምኑ ነው አደራ? አደራ አደራ፣ ምኑ ነው አደራ? ለአቅመ ደካሞች የምታደርጉትን አደራ አደራ ለፋሲ ጋር አቅመ ደካሞች የምታደርጉትን አደራ አደራ። በጣም ነው የምናመሰግነው። ትንሿ ትንሿ ነጭ በግ ስንት ነው ወጋው? ያው በግ እንግዲህ አሁን ትንሿ ትንሿ በጣም ትንሿ ትልቁ ውድ ነው። ባልና ሚስት በግ ነው ወይስ ወንዱ ብቻ? እኛ ጋር በጎች ብቻቸውን አይሸጡም። ባልና ሚስት ባልና ሚስት ሆነው ነው የሚሸጡት። ተነሳ ውጣ። ለምን ሁለት በግ ልገዛ እኔ ከየት የመጣ ገንዘብ ነው ባንክ ሰብሬ ያልወጣም ገንዘቡ ገንዘብ የለኝም እኔ ጥሩ አይደለማ በጉ አይ ሁለት መግባል እና ሚስት የምገዛበት ገንዘብ የለኝም ጥሩ አይደለም አንድ በግ ወተት ወተት የመሰለ ነጭ በግ ትንሿ ትልቁ ውድ ነው ወተት የመሰለ በግ ትንሿ ትንሿ ነው የምገዛው። ወንድ በግ የለኝም ገንዘብ በቃ ሂዱ በልና ሚስት በግ የምገዛበት ገንዘብ የለኝም። ጥሩ አይደለም እኮ በቃ ሂዱ። ጥቁር በግ ነው ነጭ በግ ነው የሚፈልጉት? ወተተበተለ ነጭ በግ ወተተበተለ ትንሿን ትልቁ ውድ ነው። ዓመት በዓል ነው አሁን ትንሹ እንግዲህ አሁን ትንሽ የሚባለው መጣም ትንሿ ዋጋው ልንገሮታ ዋጋው መጣም ትንሿ መጣም ትንሿ ሆና ነጭ በግ ተመሰለ። ትልቁ ውድ ነው። ዓመት በዓል ነው። የከተማ በግ ነው የሚፈልጉት ወይስ የገጠር? ከገጠር የመጣ ገጠር በግ የገጠር ነው የሚሻሎት? የገጠር። አዎ፣ ከገጠር የመጣ ለምን የገጠር ጥሩ ነው። አዎ፣ ገጠር የገጠር በግ ሳርች በላይ ይውላል። የከተማስ? የከተማ ፍግ በግርግም ፍግ እያደረጉለት የከተማ ነጋዴ፣ የከተማ በግ ነጋዴ፣ ፍየል ነጋዴ በግርግም በግርግም የበግ ፍታጊ የገብስ ፍታጊ ነው የሚያደርጉለት በግርግም የከተማ የነጋዴ በግ፣ የነጋዴ ፍየል። እሺ ወንዱ ወንዱ በግ ለብቻው አስራ አምስት ሺህ ብር ነው። ትንሹ ሴቷ ደግሞ ሴቷ 20 ሺህ። አልፈልግም። ሴት በግ ለምን? ሴት በግ እኮ ስጋዋ ጥሩ። ሴት አልፈልግም። ወንድ በግ ወንድ በግ። ትልቁ ሳይሆን ትንሿ። ትንሿ ወተት የመሰለ ነጭ በግ ትንሿ ነጭ በግ አንድ አለኝ። ሌሎቹ ጥቋቁር ናቸው። ግንባረ ቦቃ ይፈልጋሉ። እኔ አልፈልግም። ግንባረ ቦቃ በግ የለኝም። አልፈልግም። እኔ ምንድን የሌሎት ነጭ በግ ነጭ በግ ትልቁ ውድ ነው። ነጭ በግ ትንሿ ወተት የመሰለ ነጭ በግ ትንሿ ትልቁ ውድ ነው። ፍየልም አለኝ። በኛ ፍየል አልበላም፣ ለዛሬ ብሏ አልበላም። ፍየል ጭራሽ ለዘንድሮ ለዘንድሮ አገር ከብት ስጠብቅ በተሲያት ተካቡት ጥባቡ ሲወጣ ፍየሯ ብድግ አድርጎ በላች። ፍየላ አሪያ የከብት ሳግድ ከብት ስጠብቅ በተሲያት በቀትር በቃ ሲያጥባው ተካቡት ወጣ ፍየሮ ብድግ አድርጋ ክሽክሽ እያደረገች። ኧረ ምን ነው አንቱ እንዴ? ምን ነው ትልቅ ሰው አይደሉ እንዴ? ምንድን ነው? አገሬ የቡልጋ ከብት ሳግድ ከብት አይደለማ እንዴት ይሄ ዘካሪያስ የሚባል ማን ጋር ነው ያመጣኝ? ሂድና ነግድ በግያቱ። ሄድና ነ እሳቸው ይሰጡሃል እኔ ያለኝ ብሩን አምጡ ወይ የለኝም ጤት የመጣ ነው ይሄስ አይነ ስውር ነኝ ይሄ ምንድን ነው እንዴ ለባ ባባ ባመንግስት ያለ ሀገር ያለ ወታደር መጥቶ ጎትተው ወስዳል መንግስት ጋር የአሁኑ መንግስት በብረሰብ አብሮ ድልድል ውስጥ ያጉረሃል ሂድልኝ ውጣልኝ ይመርቁኛል በነፃ አልስጦት። ይመርቁኛል። ከመረቁኝ በነፃ አመጣሎታለሁ። በጉን አይቼ ነው የምመርቀው። ግድ የለም እኔ ታማኝ ነኝ፣ ታማኝ ነኝ። ግድ የለም ትንሿ እኮ መርቁኝና ላምጣሎት። ትልቁ ውድ ነው፣ ትልቁ ውድ ነው። ዓመት በዓል መርቁኝና ላምጣሎት። ትንሿ መርቁኝና ላምጣሎት። በጉ መጥቶ በእጄ ነው የምመርቀው። በእጄ እንዲህ እዬ አይ፣ እንዲሁ መርቁኝ። ግድ የለም በጉ መጥቶ እንደ በይዤ እየ ነው የምመርቀው። በጉን እንደ ይዤ፣ ኧረ እኔ ታማኝ ነኝ፣ አመጣለሁ። በጉን አንጥተህ ታውፊትም እንደ እሱ ነው የተመረቀው። በጉን ይዘው መጥተው፣ በጉን ይዘ መጥተው፣ በጉን እንደዚህ አንገት እንደዚህ ይዤ ነው የምመርቅ። እሺ ወይ? አሁን ይዤ የመጣሁት ነጩን ሳይሆን ግንባ ረቦ ዕቃ፣ ጥቁር ግንባ ረቦ ዕቃ፣ አይፈልግም፣ አይፈልግም። ወተት የመሰለ ነጭ፣ በወተት የመሰለ ትንሿ ትንሿ ትንሿ አስራ አምስት ሺህ ብር፣ ትልቁ ዓመት በዓል ነው ውድ ነው። ትልቁ ሀያ አምስት ሺህ ብር። በቃ ይቻው እኛ የለኝ እኔ የለኝ። ማን ነበር ያለኝ? ስሞ ማን ነበር ያለኝ? ማን ነበረ ስማቸው ስሞት ማን ነበረ? ጠይቁት ማን ነበረ ማን ነበረ ጠይቁ። አስካለ ነው አስካለ፣ አስካለ ነው ያለው አስካለ፣ ጠይቁት። አስካለ ወይዘሮ አስካለ አስካለን ያለኝ እሱ እኮ ዘካርያስ። አስካለን ያለኝ ወይዘሮ አስካለ አንድ ነገር ልንገሩት፣ ዘካርያስን ጠይቁት፣ ነግሮኛል። ወይዘሮ አስካለ አይደለም፣ ስሜ ሲማኙ ሽውት። ውይ ውይ ይቅርታ፣ ተሳስቼ ነው። ሲማኙሽ ወይዘሮ ሲማኙሽ ወይዘሮ ሲማኙሽ ይሎት። ምን እኔ አንድ ሀሳብ አለኝ ለዘካርያስ እንዳይነግሩት እሺ ከእሱ የተደበቀ ነገር የለም ቆዩ ሚስጥር ነው ወይዘሮ አበበች እንዴት እንዴት ያለ ደስ የሚል ስም ነው ወይዘሮ አበበች አጋ እየሰራ ይንጋ አሁን በግ ቢገዛም እዚህ አብረውን አብራችሁ ነው የምትበሉት ማለት ነው እሷ አማሪካን ልጅ ያላት የመጀመሪያ ልጇ እዛ ነው ያለ አማሪካን እዛ ነው አሁን እዚህ ልጇ ወልዳ ልታረሱ ነው የመጣችው በጣም ጥሩ በጣም ጥሩ በጣም ጥሩ። አሁን ወይዘሮ ስመኞሽ አንድ ምነግሮት ሚስጥር አለ። ኑ ወደዚህ ልንገሮት፣ ማንም እንዳይሰማ። ወይ ኑ ወደዚህ። አንድ ልብስ ካሎት ልብስ ስጡኝና በልብስ ልቀይሮት በግ። እኔ ልብስ የምሰጠው አንድ ልብስ እኔ ልብስ የምሰጠው የለኝም ዘካራስ የሀገር የጓደኞቹ ልብስ ሁሉ ነው እያመጣ ቁንሳጥን ያስቀመጠው። የሀገር የጓደኞቹ ልብስ ቁንሳጥን እያመጣ ቆልፎ መክፈቻውን እየያዘ ይሄዳል። አቤት አቤት! እነሱ ጓደኞቹ ምንድን ነው ማስቀመጫ የላቸውም እንደዚህ የሚያስቀምጠው ምንድን ነው? እሱ ጓደኞቹ ጓደኞቹ የጓደኞቹ የጓደኞቹ ልብስ እያመጣ ቁንሳጥኑ እያረገ ቁንሳጡን እየቆለፈ መክፈቻውን በእጅ የያዘ ሄዳል። ዘካራል እኔ በበግል የምለውጠው ልብስ የለኝም። እኔ በሉ ደህና ሁኑ። ወይዘሮ ስመኙሽ ደህና ሁኑ ደህና ሁኑ። እልም የሚያስፈታ መቶ ብር ነው። እልም መፍቻ ይህልም ይችላሉ መፍታት። ጎበዝ ኖት ግን መቶ መቶ ብር እየፈታሁ ነው የኖርኩት። አሁን እልም በመፍታት በንግግር ብዛት ሰውነት የቆሰለ እልም መፍታት ተውኩ። አሁን ባሉ ደህና ሁኑ፣ ደህና ሁኑ፣ ቻው። በቃ ብሩን እንግዲህ ለዘካሪያ ስጡት፣ ሲሰጡት ይዤ እመጣለሁ። ይ በቃ ይርግ ሰው እያዘርበል ወታደር መቶ ጎትቶ ተወጥተሃል መንግስት ጋር የአሁኑ መንግስት በብረሰባዙ እድል ውጭ ይቀረቅረሃል። ናግባኝ እባክህ፣ በጉን በጋቢ በጋቢ በልብስ ሁሉ ለውጡኝ በጉን። እኔ ልብስ አልሰጥም። የማይፈልጉት ልብስ የለም እኔ እኔ አንተ እያገባህ ያስቀመጥከው ልብስ ነው። እኔም ለብሰው ልብስ ነው። በቤተ ክርስቲያን የማይፈልጉት ልብስ ካለ ለምን አንቀይረውም? የለኝም። እኔም እርስዎ የማይፈልጉት ልብስ አልፈልግም። ማለት ደግሞ ሴትና ወንድ በግ ካልሆነ አላሉ። ሴት በግ አይፈልጉም። ሴት በግ እሱ በልብስ ለውጡኝ በጓን። ያለው በእውነት በሁለት በሶስት ልብስ ለውጡኝ በጓን አንተ ለበጎይ ነው። እየቆራረሰ ሰጠ ለድመቶቹ። የራክስ አበቡ ለድመቶቹ እየቆራረሰ ሰጠ። ጃቦኑ ሁሉ ለእነሱስ ማን አላቸው? እንስሳት እኮ ናቸው። ማማ ዝናሽ፣ ከፈጣሪ በታች የሰው ልጅ ነው ያለው። ለእንስሳ ለእንስሳ እኮ ከፈጣሪ በታች ሰው ነው ያለው አይደለ እንዴ? ፍየል ናቸው፣ በጌት ታረዳሉ። እንደ እንስሳ እንስሳ ነው። በቃ ምንም ችግር የለውም። አይ ሊጠብቁ ነው። አይ ቃይ ዙም አሁን ዳቦ በስጋ ወጥ አንጡ ነው የሚሉት ድመቶቹ። በስጋ ወጥ ወይ ጉድ! ዳቦ አይበሉም ድመቶቹ

ስጧት፣ ስጧት፣ ለትንሿ ስጧት። የኔማ ጨረስኩት። ይኸው አትስጣ፣ አንተ እስታቸው ይሰጣሉ። ራሱ ብላ ትበላ እንደ ሳትበላ መልስ ለነሱ አትጨምድዱት እንደሱ። ዝም ብለው ስጧቸው። ዝም ብለው ሲሰጧቸው ነው። አዎ እንደሱ ጣሉት። አትጨምድዱት እንደሱ፣ አትጨምድዱ እንደሱ። ሲጨመድዱት አይበሉትም። በቃ እንደሱ ቁጭ አርጉ። ዝም ብለው ይበላሉ። ይሄው ብድግ እያረጉ ይበላሉ። ሲጨመድዱት አይበሉትም። ይሉ ተውት። ይሁን ዝም ብለው እንደዚህ ቁርስ አርገው ሲበሉ ይሁን። ያው ያው አዩ እንደዚህ ዝም ብለው ቁጭ ሲያደርጉላቸው ነው የሚበሉት ፍጭጭ ፍጭጭ ድፍጥጥ ድፍጥጥ ሲያደርጉት አይበሉም። አዎ እንደሱ ነው የሚበሉት ቋይ ቋይ ቋይ ነይ ነይ ትጨርስ ቋይ አንቱ እኔ ድዴ አይበላ ድዴ አይበላም። አየህ እማማ ዝናሽ ጥሩ ሰው ሆነዋል ለእንስሳት ምግብ መስጠት ጀመሩ። አየህ ጎበዝ ናቸው። አየህ ለእኔም አሁን የበግ መግዣ አስር ሺህ ብር ይሰጡኛል። አሁን ተያለ ሰውዬ። በቃ ምን አለ በልብሱ እለውጣለሁ በጉን አለ ሰውዬ። በልብሱ ነው የምለውጠው ሦስት አራት ልብስ እኮ ለምን አይለውጡትም? እርሶ በዚህ በለበሱት ልብስ ይቀይሩ። አዳሜ ተሰብስቦ የሚታጎረ ህዝብ ለማብላት መጋቢውን ሁሉ ሰብስቤ ሰጥቼ በግ ልለውጥ ምን ችግር አለ? ሰው ይብላ። ለፋሲካ ለአቅመ ደካሞች የምታደርጉትን አድርጉ ጎበዝ። እማማ ዝናሽ እንግዲህ እንደሰማችሁ እንደሰማች ነው፣ እኛም ምንድን ነው ያሰብነው አንድ ዶሮ አንድ ኪሎ በርበሬ አምስት ኪሎ ሽንኩርት እንደዚሁም ደግሞ ዘይት አምስት ሌትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጠታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎት ሐሙስ ቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ። ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምና ካቻምናም ይህንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለነሱ አመት በዓል ደስ ብሏቸው እንዲውሉ እንደ እማማ ዝናሽ ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ፣ ምኑ ነው አደራ? አደራ አደራ፣ ምኑ ነው አደራ? ለአቅመ ደካሞች የምታደርጉትን አደራ አደራ። ለፋሲካ ለአቅመ ደካሞች የምታደርጉትን አደራ አደራ። በጣም ነው የምናመሰግነው። ልቁጠሩለት ውስጥ ኧረ ግን እጆት አይ ሲቆጥሩ እጆት እንዳያሞት ነው። አይ እኔ እቆጥራለሁ። ብር መግጠር እጀናው እኔ እቆጥራለሁ። አይ እንዳያሞት ነው። እጆት እንዳይቆሽሽ ብዬ ነው። እኔ እጀና አይመኝም። እጆት እንዳይቆሽሽ ነው። እጀና አይቆሽሽም። ብር በመጨበጥ እግሩ እጆትን ይታክቶታል፣ ያሞታል፣ እጆት ይዝላል። ብር በመጨበጥ እጅ አይቆሽሽም ምንም ወይ ብር በነጣነት ተሰርተ የመጣ ሰርተውን ያገኙት ይሄንን መርቁን እያሉን ነው ያሰጡኝ እዛ እኔም እኮ አግዝዎታለሁ። መርቅ ያለ ያ ነው ያሉ፣ ነው የሰጡኝ ሳሪስ ሳባ ሰዎቹ መርቁን እያሉ ነው የሰጡኝ። መርቁን እያሉ ነው የሰጡኝ። ደግሞ ቆይ በግ ነጋዴው ሴቱና በሴትና ወንድ በግ አይለያይም አንድ ላይ ነው የሚሸጠው ሲሉት ለምን እምቢ አሉ እንዴ? እሺ አይሉ ባልና ሚስት ነው የሚሸጠው አለ። ተነጥሮ አይሸጥም አለ። ባልና ሚስት ባልና ሚስት በግና ተጥሩ እኮ ነው ምን ችግር አለ? እንደውም ከፈለግን እዚህ እዚህ እናረባለን። እዚህ ባልና ሚስት አዎ አንተ ግዛና እዛው ግቢ ያርባት። ያለበት ግቢ አይ፣ ለማርባትማ እዚህ ነው የሚመቸው። አይ በህግ አምላክ ነ እሺ አይሉም እነሱ የጓሮ እሺ አይሉም። የእነሱ ዕቃ ማ ወይ ወይ። ቆይ ቆይ። ሄሎ ዘቢደር፣ ወይ ወይ ወይ። ዘቢደር እንዴት ነህ ዘቢደር? ወይዘሮ ዘሮ ዘቢደር፣ ነይማ ነይማ ላውራት። ቆይ ቆይ። እ እንኳን አብሮ አደረሰን ዘቢደር። ሄሎ ነው ዘቢደር እውነት እውነት እማማዝናሽ ደህና ኖት? ዘቢደር ነኝ እንዴት ኖት? እንኳን አደረሶት ለወሳነው በዓል እንኳን አደረሶት እማማዝናሽ ዘቢደር ዝናሽ አለው ሰላም ነኝ። እ አብሮ እንኳን አብሮ አደረሰን እያሉች ነው ወይዘሪት ዘቢደር ወይዘሮ ነው የሚባለው ወይዘሪት ወይዘሪት ዘቢደር ወይዘሪት ልጃገረድ ነው ወይዘሮ ዘቢደር እውነት? ውይ እ ኧረ አታልቅሽ፣ እባክሽን። ምን ሆነ ነው እምትለው? እያለቀሰች ነው። እስቲ አባ ብሏት። ለምን ተስማምተኛ? ትዳር ተስማምተኛ፣ እድሜ ደርሶ። እሺ እድሜ ደርሶ በጣም ነው ደስ ያለኝ። እስከ ዛሬ እያለቀስኩ ነበር። እና እንኳን አብሮ ደስታለን፣ እንኳን አብሮ ደስታለን ወይዘሮ ዘሚደር። አታልቅሽ፣ አታልቅሽ ባልሽን ጠበቅ አድርገሽ ያዥ። በሉ አታልቅሽ፣ አታልቀሽ አንቺ ውዳጅው ወዳሹ ቀፊው ለምንድን ነው የምታለቅሱ? ቆይ። ምን ሆኑና ነው የምታለቅሱት? ወይዘሮ ዝናሽ ደስታ ነው የሚያስለቅሰኝ ደስታ ነው ደስታ ነው የሚያስለቅሰኝ። ይኸው ስንት ቦታ አፈላልጌ ያጣሁትን ትዳር በእርሶ ጸሎት፣ በእርሶ ጸሎት አገኘሁ። ተስማምቶኛል፣ ተስማምቶኛል። ቆንጆ፣ ከመልክ መልክ፣ ከቁንጅና ቁንጅና፣ ከጸባይ ጸባይ እንኳን ተስማማችሁ፣ እንኳን ተስማማችሁ። የሰርጉ እንዴት ነው? ስለ ሰርጉ አውሯ። ወጪው ወጪው፣ መተዳደሪያ ይሆናቸዋል። ሰርግ መደገሻ የሚወጣው ገንዘብ መተዳደሪያ ይኖራቸው ይሆናቸዋል። ሰርግ መደገስ አለባቸው። እማማ ዝናሽ እንዴ፣ ይደግሱም ባይደግሱም፣ እየሰማች ነው፣ እየሰማች ነው። የሚያገባኝ ነገር የለም። አረ ንገሯት ደግሱ። ሰርግ ቢደግሱ ባይደግሱ የሚያገባኝ ነገር የለም። ተጋብተው ሰርግ መደገሻው ገንዘብ መተዳደሪያ ይሆናል። ይወር ወጪ እኔ አንድ ፍሬ ልጅ ስለሆንኩኝ መደገስ ነው የምፈልገው እያለች ነው። አናግሯት አናግሯት እኔ እኔ አሳቡ ፈቃዱ የራሳችሁ እኮ። እርሶ ምን ይላሉ? ብንደግስ ይሻላል ወይስ ባንደግስ ሰርግ መደገሻው ገንዘብ መተዳደሪያ ይሆናል ለኑሮው። ስለዚህ አንድ ደግስ ይቅርብል ወይ? አሁን ለኑሮው መተዳደሪያ ይሆናል ሰርግ መደገሻው ወጪው። በየቦታው ሰርግ ስጠራ ስበላን የከረምኩት ምን ይሻላል? እና አዛቅም ደግስ ነቅፈ የእሳቸው አታስቢ እማማ ዝናሽ ያገናኙኝ ስለሆነ ሠርግ ደግሼ ማብላት እፈልግ ነበር። ምንም ችግር የለውም ወይ? ቅር ይሉኛል ወይ ቅር አይሎትም ወይ? ያገባኝ ነገር የለም። አይከፋዎትም ወይ እርስዎ ስላገናኙኝ? የሚከፋኝም ነገር የለ እኔ የሚከፋኝም ነገር የለ የሚያገባኝም ነገር የለ። እማማ ዝናሽ መላ በሏታ ዘቢደርን እናንተ ባሳባችሁ የምትፈልጉትን አርጉ በላት። ጥራ ይሎትም ወይ? ሰርግ መደገሻው ገንዘብ የቤት ወጪ ይሆናል መተዳደሪያ በላት። ሰርግ መደገሻው ገንዘብ የቤት ወጪ ይሆናል መተዳደሪያ ይሆናል በላት። ለፋሲካ ለአቅመ ደካሞች የምታደርጉትን አድርጉ። አዎ ጎበዝ። እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ነው ያሰብነው አንድ ዶሮ፣ አንድ ኪሎ በርበሬ፣ አምስት ኪሎ ሽንኩርት እንደዚሁም ደግሞ ዘይት አምስት ሌትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም፣ ሽንኩርቱንም፣ ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጠታችሁ መስጠት አብራችሁ መስጠት ትችላላችሁ። እንደው የጸሎት ሐሙስ ቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምና ካቻምናም ይህንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች፣ አባቶች ስላሉ ለነሱ አመት ባለን ደስ ብሏቸው እንዲውሉ እንደማማዝናች ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ። ምኑ ነው አደራ? አደራ አደራ። ምኑ ነው አደራ? ለአቅመ ደካሞች የምታደርጉትን አደራ አደራ ለፋሲ ጋል አቅመ ደካሞች የምታደርጉትን አደራ አደራ። በጣም ነው የምናመሰግነው።